እዛውም ደሞ ሌላ የንቤት ይብላ እዚ ነው ገብቶች ተቀመጭ ተብላኝ እየኖርኩ ያለሁት እንዴት እንደሚያምር ተመልከቱ። ተነጣጠፈውን ቤቷና የሰጠችኝ ያለ የአከራም ም ቤቷን ያሳምርላት እ እዚ ደሞ መካን እያየ ነበር አሁን ቴሌቪዥን። ይኸው ቴሌቪዥን ያልኳቸው ከውጭ መጣ። ፍሪጅ አለ

ይህን ይመስላል እና ያምራል። ይህን ይመስላል ባህላ እንዲሁ ሆኖ አስማራ ስፍ የሚባለው መሰለኝ እና የሚጣም እንደዚያ ሆኖ ያምራል አኩላ ነገራችን